ሻይ ስለማንኛውም እኔን እንደሚመስል ዶክተሩ ደውቡ ብዬለት ነግሮኛል፣ እና ራሴ ነው የደገምኩት። ተመስገን ወይኔ በላቸው ወይኔ በላቸው ወይኔ በላቸው አብርሃም ራሴን ነው የደገምኩኝ አላለም ተመስገን እኔን ቢመስል ምን አንተ አንተ አንተ እንዳይመስል እውነቴ ነው የምልህ ራስህማ እንዳትደግመው እንዴ አንተ ደገምከው ማለት አንተን ራስህን ደገምከው ማለት ሴቶችን አለቁ ማለት የኢትዮጵያ የዓለም ሴቶች አለቁ ማለት ነው ምክንያቱም አንተ ራሱ ልጨርሳቸው ነው እኮ ማለት እየጨረስካቸው የምልህ በምንድን ነው በምንም አለ በተራ ነገር በዶላር እየተጫወትክባቸው እና ልጅህ የሚደገምልን እንዴ አረ በፈጠራን እያጨጓራ ጥራችን ራሱን እንፈልገዋለን። በአንተ የቀረ ደግሞ ልጅህ እንዳይጨርስብን እውነቴ ነው። ረ ፈጣሪ ሆይ ይቅር በለኝ። ልጅህን ይደግል ይወለድና፣ ልጆ ልጃችሁ ይደግ። ባጃችሁ ግቡ እናንተ። ፍቅር ፍቅር ትጫወታላችሁ በየቀ ነው እዚጋ እየመጣችኝ ስትሉ ደግሞ አታፍሩ። ማፈሪያ ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተለኝ። እንግዲህ ሩታ ልጁ ሲወጣ ነው ማየት የምትችለው ወይም ደግሞ መንካት የምትችለው፣ አትነካሚ እያለ ልጁ ነበረ ማለት ነው። እሱ ደግሞ ሲንቀሳቀስ ማየት እፈልጋለሁ አላለም? አንተ አመዳም ድቁታም፣ እቤት አንድ ላይ ደል እንዴ የምንኖሩት እዛ እያያ አደል እንዴ? ሀያ አራት ሰአት ከአንተ ጋር ናት። ምን ምን የተለየ ነገር አለ? ግን እኮ አንተ የሙዝ ልጣጭ የሆንክ ሰውዬ ማለት ነው። ዛሬ ራሱ በቲክቶክ ስትላላጥ ነበረ አሉ። ከዛች ግን ድግር ጋር ማለት ነው። አንተ ተዋት። ትልከስከስተ ሀገራችን አታሰደባ። ልከስከስ ወይ ኔ ኔ፣ ሳልወድ በግድ እየተሳደብኩ ነው። ቤተሰብ በጣም ይቅርታ ግን ማጠብ አለብን፣ ያመድ ሌላ አይመለስም። እና አብርሃም ፊቱ እንደገበ የራሱ ፊት ነው ተብሎ ነበረ ሰሞኑ የአፍያ አይዲያ ያ ያባለበው አብርሃም ራሱን ፊቱን እንደገመ ብላ ነበረ። ፊቴ ነው የደገምኩኝ አላለም። አንተ ድቁይታም እንደው ያንተ ፊት እንዳይደገም አብርሃም፣ ያንተ ፊት ማለቴ ፊት መልክ፣ በአባቱ በየትኛውም ነገር በአባቱ ሚውጣ በእናቱ ሚውጣ ልጃችሁ ነው። እኔ ምንም አልልም። በፈጣሪ እንትን እጅ አላስገባም። በልጃችሁ እጅ አላስገባም። እኔ የለውበትም እዚህ ጋር ንክኬ የለውበትም። ግን ያንተ ባህሪ ይዞ እንዳይወጣ ውለዴ ነው ብላችሁ ቤተሰብ፣ የእሱ ባህሪ ይዞ ቢወጣም ባይዘወ የእናቱም ይዞ ቢወጣ የአባቱም ይዞ ቢወጣ መልካም አላቸው። ይሰራሉ፣ ህዝብን ያሳድጋሉ፣ ህዝብን ይረዳሉ። ይሄ ከተማራ አላቅም። ግን ቤተሰብ አብርሃም የሚያደርገው አብርሃም የሚያተራምሳቸው ሴቶች እንደሚያተራምሳቸው ሴቶች ካተራመሰብን ብዬ ፈርቼ ነው እንዴ? እንዴ? በአብርሃም የቀረኛ ጨጓራችን መቃጠል አለበት እንዴ? ድቆታ ምን ይመስላል? የፊት የኔ ፊት ደገም፣ ጉድ ይላል። ድገሙ፣ ፊትህ ነው፣ ችግር የለውም ግን። ባጃ ግባ፣ ና ብዙ ልጆች ደግሞ ፊት ባለፈው ራሱ ፊት ተደገመ ሲባል ደስ ያላላችሁ ልጆች አላችሁ እንዴ? ልጅ በአባቱ ከወጣም ምን ችግር አለው? በእናቱ ከወጣም ምን ችግር አለው? ለምንድነው ግን ደስተኛ ማትሆኑት? እነሱ እኮ አብረው የኖሩ ነው። አርፋችሁ ቁጭ በሉ። ልክ እንደኔ አሽቃብጡ። ዝም ብላችሁ መሳደብ ከፈለጋችሁ ተሳደቡ እንጂ ማለት ነው። ዝም ብላችሁ እንትን አትበሉ። በማንም ይውጣ በማንም ልጃቸው ጤነኛ ልጅ ብቻ ይውለዱ። እነዚህ ዱቄታማውን በእነዚህ በዚህ ጸባያቸው እናላቅላቸው እንደ እንደው ሩታዬ መቼ ነው የምወልጂው? በፈጠረሽ አምላክ ይሆንብሽ እንዴ? መቼ ነው የምወልጂው እና ጊዜዋ ደርሷል። ሲራገጥ ማየት እፈልጋለሁ። መች ከዛች ከዝሙተኛ ሴት ሴትዮ ጋር ራቅ ና መጀመሪያ ከቆሻሻ ቦታ መራቅ አለብህ። ሁለተኛ ደግሞ እቺ ዘልዛላ ሴትዮ ወደዛ መልሰህ እኮ ሚስትህን መንከባከብ ትችል ነበር። አንተ ግን ህዝብ ዘንድ እንድትጠላ ከካሜራ ጀርባ ማድረግ ያለብህን ታደርጋለህ። እዚህ ጋር እየመጣህ ደግሞ ሚስትህን እንደጠላ አይነት ሆነህ ወይም ደግሞ እንደተጣላ በቀለሷ ቦታ እንደሌለህ አይነት አድርገህ ከዚችን ሉ ጋር ትንዘላዘላለህ። እሩታይም ደግሞ ምን ትላለች? ከሱ ጋር እንዳልታረቀ ሰው ከሱ ጋር አብሮ እንደማይኖር ሰው ትሆንብናለች። ረባጃችሁ እናንተ ግን ሁኑ ሁኑ፣ ችግር የለውም እንደተጣላ ሁኑ። እንዴት ተለያየ ደሞ እኮ የእናንተ ፍቺ ማለቂያ የሌለው የእናንተ መጣላት ማለቂያ የሌለው የእናንተ መለቃቀስ ማለቂያ የሌለው ህይዋናቶች ማለት ነው። እና እንደ ተጣላ ሆኖ ችግር የለውም እንደፈለጋችሁ ሆኑ። ተጣልታችኋል፣ ተፋታችኋል፣ ተፈራርማችኋል አይተናል። ነገር ግን ምንድ ነው አሁን እዚህ ጋር ቤተሰብ ለምንድ ነው ሚስቱን በህዝብ ዘንድ ራሱ በቃላደለ እንደ እኛ ላይ ኮሙድ እየያዙብን እኮነ፣ ውድ ቤተሰቦቼ፣ አብሶ ደግሞ አብርሃም የምሬ ነው የምላችሁ። ጢባጢቤ እኮ ነው የሚጫወትብን። ፈጣሪ ወይ ትግስት ውስጥ የሚያደርገው አክት ንግግሩ ሁሉ የሚናገረው ንግግር ጠቅላላ ተመልካችን ጨጓራ የሚልጥ ነገር ማለት የሚያናድድ ነገር ነው። የሚያደርገው እንደ አነጋገሩ ማክቱም ሲንቀሳቀስ ራሱ ያስታውቅበታል። እኔ እነቃበታለሁ እና ላይ ብላይ ራሱ ሲገቡ እንዴት እንዴት እንደሚያረጋቸው እንዴት እንደሚቆላቸው። እሺ ዛሬ ራሱ ሩታ ስትመጣ ራሱ ሩታ በፈጠረሽ ውንብሽ፣ ተይ ተይ፣ ይበቃሻል፣ ተይ፣ አረ መውለጃሽ ደርሷል። በቃ በቃ፣ ከዚህ በኋላ ከዚህ ድራማ ወጥቻለሁ ብለሽ ውጪ። አንቺ ሩታ ምን ትላለች? ሲወጣ ጉዳይ አለ። ተናገር ቶሎ

ደግም ያለው ብሎ ያሽሞነሙናል ማለች ነው። ለማንኛውም ውድ ቤት ሰዎች ጨዋታ ነው የያዙት ግን ዛሬ ሲንዘላዘል ነበር አሉ አብርሃም በቲክቶክ ሰፈር። እኔ ቲክቶክ ስለሌለኝ አላየውም እና እየተንዘላዘለ ነበረ ከእሷ ጋር ተዘላዝለው መጥተዋል። እየዘፈነችለት ተባለ ማለች ነው እና ምን ብላ ዘፈነችለት ስል በፍቅርህ ተጎድጄ ነው በፍቅርህ ተይዤ ነው መሰለኝ ብላ ዘፍናለች አሉ። ፈጣሪው የትዕግስቱን ስጠኝች ቆሻሻ እና ቅድም ራሱ ለምን እናቷ ተነኪያት ያላችሁ ሰዎች አላችሁ እና ታዲያ ትውልድን በዝሙት የምትበክል ልጅ እዚህ ጋር ምድር ላይ አምጥታብን፣ በዛ ላይ ደግሞ እናት እኮ ሀይ ልትላችሁ እኮ ይገባል ማለት ነው። እናቶቻችሁ አባቶቻችሁ እኮ እንደዚ አይነት ቆሻሻ ስራ ስትሰሩ እኮ አትስሩ፣ ህዝብን አትበክሉ። እናንተ የምታደርጉትን ነገር ህዝብ ሪል ይመስለውና ሊያደርገው ይችላል። ስለዚህ ቤተሰብ መታሰድቢ፣ እኔ መታሰድብኝ፣ ነገ ቀን ለህይወትሽ፣ ለልጆችሽ ጥሩ አይደለም ብላ እኮ እናት ትመክራለች እንጂ ፈታ አትለቅም። ታዲያ ብንናገራት ምን ችግር አለው? ተቀልዳላችሁ እንዴ? የእናንተ ነጥፈት ታለቃቸዋለች አለቀቀቻችሁ። እርግጠኛ ነኝ ሰብራ ነው የምጥላቸው እንደዚህ ነገር ብታደርጉ ማለት ነው። እኔም እንደዛውን ልክ እንደናተ ገባቸው አይደለ? እንደዛ ደግሞ ዝርክርክ ሴት እናቷ ብትናገሩባትም ምንም አይደለም። መህድ ዘር ማንዘር ዋራ ሰው ማለት ነው። እንደዚህ አይነት ሴትዮ የወረደችና የቆሸረች አይቼም አላቅም። የትኛው ሴት ናት ክብሯን ዝቅ አድርጋ እንደዚ አይነት ስራ የምትሰራው የትኛውም የለችም። እና ያው በፍቅር ተይዤ እያለች ነበረ። እናቷ ደግሞ እስከ ጥግ ድረስ እንናገራታለን። እንደውም ሌላ ሚስጥር አለ፣ እንደውም እንናገራለን። እሱ ራሱ እምቢ ካላችሁ ማለት ነው። አለበለዚያ ዝም ብላችሁ ቁጭ በሉ። ልክ እንደሷ ምን ምን ምን ምን እንደሆነ እንዳደረገች ደግሞ እንናገራለን። እኛ የሀገራቸው ልጆች ማለት ነው። ወደ ኋላ እንለው። እውነቴ ነው ብላችሁ እንደውም ባለፈው ተናድጅ ራስ ልናገር ነበረ። እንደውም ከሆነች ድበር ጋር እንናገርባት ብለን ነበረ። የምሬ ነው ብላችሁ ጸጥ እንበል ብለን እንጂ ማለት ነው። እነዚህ ድቆታ ምን ላይ አመጡ፣ ቆሻሾች እና ውድ ቤተሰቦቼ ይሄው አሁንም ራሱ ተሳደብኩ። የእናንተ ስራ ነው፣ እውነቴ ነው ምላችሁ የእናንተ ስራ ማለት ነው። እና ውሽሚት አብርሃም ትላንትናም ለውሽሚት እያገዘ ነበረ፣ ዛሬም እሷ እየዘፈነችለት መጣ በቲክቶክ ማለት ነው፣ ቀን ላይ። ከዛ በዩቱብ ደግሞ በሩታ ቤት ሌላ ታሪክ። ፈጣሪ ሆይ ትእግስቱን ስጠኝ። እናንተ ደሞ ጉድ ናችሁ ግን በተለይ አብርሃም ደግሞ የምታደርገው አክት በሙሉ ተመልካች እንዲናደድ ነው የምታደርገው። በፈጠረ አምላክ ወደ ራስ ተመለስ። ግን ያንተ መልክህን ይደገም ችግር የለም እኔ ፈጣሪ በፈጠረው ፍጡር እንትን አልልም። እና ያንተ ባህሪ ግን ይዞ እንዳይፈጥር ዑዝቢላ ምንክር ና፣ ያንተ ባህሪ እውነት ለመናገር ይዞ እንዳይፈጠር የማ ባህሪ ይዞ መፈጠር አለበት? የእናቱ ባህሪ ምክንያቱም የነቱ ባህሪ ስለ ስላችሁ ቤተሰብ ወንድ ታመጣብንም አተንዘላዘልም። አብርሃም እኮ ይንዘላዘልብናል እየተንዘላዘለብን ፎቅ በፎቅ በጭንቅላታችን እየተጨማለቀብን ስለሆነ ልጁም እንዳይጨማለቅብን ፈርቼ ነው። ወንድ ነው፣ በዛ ላይ ሴት ብትሆነ ሳተራማሽ ትሆን ነበር እንደ አትሆንም። እውነት አትሆንም። ሴት ብትሆንማ ሩታ ተቆንጥጣ ሰባብራውም ስለምትጥላት ምንም አለት ነው። ወንድ ከሆነ ግን በጣም ከባድ ነው ማለት ነው እና ባጃ ህንግባ እንዲራገጥ ማየት ፈልጌ ምናምን እኔ መንቃት ፈልጌ እውነትህን ነው እውነትክን ነው ማሻ፣ ውዳችን ልትሞቱ ነው። የእናንተ ጭቅጭቅና ድራማ፣ ለቅሶ ማለቂያ የሌለው ነገር፣ አረባጃችሁ ግቡነት ስሩ፣ ተለወጡ። ግን የሆነ ሰው ፈጣሪውን እያመሰገነ ይሰራል። ተመስገን፣ ዛሬ እዚህ ደረጃ ደርሰናል፣ እዚህ ሆነናል፣ እንደዚያ ያደርገናል ብሎ ይናገራል። በነገራችን ላይ ያው ለሰውም ከተናገር ላይ ሆነ ነገር ካደረግ ጥሩ አይደለም። በእርግጥ ግን ከዚህ ይህንን አክልማ ሁሌ የሆነ እንደ ተጣላ ሰው ስትሆኑ ያስጠላባቸዋል። እሺ እና በቃችሁ ድራማችሁ። ሩታ ደግሞ ያው ያው በቃ እንትን ብላለች ወስናለች፣ ማለት ውሳኔዋን አሳውቃለች። አልታረቅም፣ አብርሃምን አልፈልገውም፣ ተፋትች ያለው ብላለች። እና ሄርሜላ ሊያገባ ነው ማለት ነው። ቤተሰብ እውነቴ ነው የምላችሁ። እና ሄርሜላ ላይ ሊያገባ ነው፣ ምንም ማድረግ አይቻልም። እንደው ለአብርሃም የሰጣችሁት ጊፍት ከሄርሜላ ጋር ሊበላው ነው። አብርሃም ፈጣሪ ድግስቱን ስጠኝ እናንተ አቃድላችሁ ልደፉኝ ነው በቃ፣ የእናንተም ጊፍት ሄርሜላ ትብላው።